እንኳን ደህና መጣችሁ። ዛሬ እንግዲህ የአትሌት ገለቴ ቡርቃ የቀድሞ ባለቤት የአቶ ታደለህን ምላሽ ላይ እናተኩራለን። አዎ በሰይፉ በኢቢኤስ ዩቲዩብ ቻናል ቀርቦ በሰጠው ቃለ መጠይቅ ላይ ተመሰረተን ማለት ነው። በትክክል እሷ ካነሳቸው ጉዳዮች አንጻር የእሱን እይታ እንመረምራለን። ዋናው ነገር ግንኙነታቸው እንዴት ተጀመረ፣ እንዴት ተለያዩ፣ በተለይ ደግሞ ያ የንብረት ውዝግብ ጉዳይ፣ ያ ዋነኛው ነው። አቶ ታደለ ስለኔ የተወራው ውሸት ነው ብሏል። እሺ እንግዲህ እንዴት ነው የተዋወቁት? እሱ እንደሚለው አዎ፣ 1997 ስቴዲየም አካባቢ እሱ ታክሲ የሰራ፣ ትክክል። የቀድሞ መረብ ኳስ ተጫዋች እንደነበርም ተናግሯል። እሷ ደግሞ ዘመዷን ሆስፒታል አድርሳ ትራንስፖርት ፈልግ ነበር። ያው አጋጣሚውን እንደዛ ነው። የስፖርት ሰው መሆኑ ደግሞ ያው ምናልባት ለመቀራረብ ምክንያት ሆኖ ይሆናል፣ ሊሆን ይችላል እና በጣም በአጭር ጊዜ ውስጥ ነው ነገሮች የተቀየሩት የታክሲ ስራውን ትቶ ሙሉ በሙሉ እሱ አጋሆላ ሆላ ማነቴ ከልምመድ እስከ ውድድር አብሯት ነበር ነው የሚለው አዎ ለሶስት አመት ያህል አብሮ ከቆዩ በኋላ በትታው ዘን ነው የተጋቡት እሱም ያጎላው ነገር አትሌትን ከጀርባ ሆኖ መደገፍ ቀላል እንዳልሆነ ማሳዥ የስነልቦና ልቦና ድጋፍ ሌላው ቀርቶ ውድድሮችን መቅረጽ በትክክል ይህን ሁሉ አድርግ ያለው ይላል ይሄ እንግዲህ ከፍተኛ የግል መስዋዕትነት ነው ከፍቅረኛነትም በላይ በስፖርት ህይወቷ ውስጥ ትልቅ ሚና እንደነበረው ነው የሚናገሩ ግን ደግሞ እዛው ላይ የሚገርም ቅሬታም ያነሳል የተቀረጹ ውድድሮችን አብረን እንገምግም ስላት ወይም በሰዓት አያያዝ ላይ አስተያየት ሲሰጥ ፈቃደኛ አልነበረችም አይነት ነገር ነው የሚለው ይሄ ምናልባት ያው የወደፊት አለመገባባቶች። ምልክት ሊሆን ይችላል። ከመጀመሪያው ወደ መለያየታቸው ስንመጣ እዚህ ጋ ታሪኮቹ በጣም ይጋጫሉ። ገለቴ መጀመሪያ ላይ ጸበል ሄጃለሁ ብሎ ደብዳቤ ትቶ ጠፋብኝ ብላ ነበር እሱ በሰፊው የተነገረ እሱ ደግሞ በፍጹም ይላል። እንደውም በንብረትና በሌሎች ጉዳዮች ያው አለመስማማት ነበረና ትንሽ ተጨናንቄ ለማሰብ ነበር ላሊበላ ሄድኩት ይላል። 15 ቀን ፍቺው ትክክል ነው አይደለም የሚለውን ከራሴ ጋር ልመከርበት ማለት ነው፣ ለራሱ ጊዜ ለመስጠት እንደዛ ነው የሚለው። የጋብቻ ቀለበትን ሁሉ አስቀምጦ ነው ሄዶ። ሲመለስም በፍቺው እንደ ጸና ነው የሚናገረው እና እዚህ ጋር ትርክቱ ይለያያል። እሱ ለማሰብ ጊዜ እንደወሰደ እሷ ደግሞ እንደ ድንገተኛ መጥፋት። ልክ ነው ይሄ መለያየት መነሻው ላይ ያለው ልዩነት ትልቅ ነው በጣም ቀጣይ ነገሮቹን ሁሉ ያወሳስበዋል። ዋናው ነጥብ ግን የንብረቱ ዝግቡ ይመስለኛል በጣም አሳሳቢው ገለቴ 11 ቤትና አምስት መኪና በውክልና ምክንያት አቻሉ ብላለች ይሄ ትልቅ ክስ ነው 11 ቤት አምስት መኪና ውክልናውንም በተመለከተ እሷ በስራዋ ላይ እንድታተኩር እሱ ጉዳዮችን እንዲያስፈጽምላት እንጂ ጉዳት ለማድረስ አልነበረም ነው የሚለው እሺ ስለተተገሱት ቤቶችስ በሻሽማኔ ለእርሷ ናት ስለተገዛው ቤት አዎ ያንን 400 ካሬ ሜትር ቪላ እና በዕጣ ወጣውን ኮንዶሚኒየም ይጠቅሳል። ያ በግዢ እንጂ ሽልማት አይደለም ብሏል። እነዚህ ነው ወደ እናቱ ስም እንድታዞር ያደረገችው ራሷ ገለቴ በፍቃዷ ነው ሲል ነው የሚከራከረው። እና አምስት መኪና የሚለውም ስተት ነው ይላል። በአንድ ጊዜ ከሁለት መኪና በላይ ኑሮን አያውቅም። አንዱ ለከተማ፣ አንዱ ለስልጠና ሲሻሻል እየሸጥንና እየቀየርን ነው የተጠቀምነው። እንግዲህ ይልገ ያለው የሀብት መጠንና አያያዝ ላይ ያላቸው ገለጻ ፍጹም ተቃራኒ ነው። እሱ የፍርድ ቤት ውሳኔዎችን ዋቢ ያደርጋል። አዎ ይሄ ደግሞ ጥያቄ ያስነሳ የፍርድ ቤት ማስረጃና ውሳኔ ክብደት አለው፣ ግን ደግሞ ግለሰብ ምስክርነትም አለ፣ በተለይ እንዲህ አይነት ስሜታዊ በሆኑ ጉዳዮች ላይ። በተጨማሪም የኃይል ድርጊት ክሶች አሉ። ገለቴ ሕይወቴ አደጋ ላይ ነው ብላለች፣ እሱ ደግሞ በተቃራኒ ነው የሚለው። አዎ እኔ እኔን ጥቃት የደረሰብኝ ይላል። በፍርድ ቤት ክርክር ወቅት ታርጋ በሌለው መኪና ያፍኑ ይሞክራል፣ መኪና ተደብድበዋል። እርሱም እንደወለቀ ተናግሯል መስለኝ። በድንጋይ የተወረረበት ልክ ለእሱንም ተናግሯል። እነዚህ እርስ በእርስ የሚጣረሱ ክሶች ነገሩን በጣም ነው የሚያወሳስቡት። ከትዳር አጋርነት ወደዚህ አይነት ክስ መድረሱ ራሱ በጣም ያሳዝናል። በጣም በመጨረሻም ስለ እርቅ ሲጠየቅ በሻለቃ ኃይል በኩል ስለ ታሰበው ሽምግልና ተስፋ አለኝ ብሏል። ለሰላም ሲባል ለመነጋገር ዝግጁ ነኝ። አዎ እንደዛ ነው ያለው። አሁን ደግሞ በቤተሰብ ድጋፍ እንደሚኖርና ዳግም አግቶ ለሶስት ልጆች አባት መሆኑንም ተናግሯል። ያው ይህ ሁሉ ነገር ከሆነ በኋላ ለእርቅ ዝግጁ መሆኑ ትኩረት ይስባል። ምናልባት ጊዜ ወይም ያውኑ ህይወቱ ነገሮችን በሌላ መልክ እንዲያርጎት ይሆናል። እንግዲህ የዛሬው ውይይታችን የአቶ ታደለን ምላሽ ከራሱ አንደበት ለመስማት ሞክረናል። የግንኙነታቸው አጀማመር፣ መለያየታቸው፣ የንብረት ጉዳይ፣ የፍርድ ውዴቱ አዎ የጥቃት ክሶቹ እና ደግሞ አሁን ያለውን ለእርቅ ያለው ዝግጁነት ሁሉንም ከእሷ አንጻር አይተናል። ውይይት ያው ከሚዲያ ዘገባዎች ጀርባ ያለውን ውስብስብ የግል ታሪክ ያሳየናል። በትክክል የፍርድ ቤት ውሳኔዎችና የግል ምስክርነቶች እንዴት ነው መታየት ያለባቸው እና በአጠቃላይ ይሄ ጉዳይ ስኬታማ በሆኑ ሰዎችና በቅርብ ደጋፊዎቻቸው መካከል ስላለው ግንኙነት ስለ ስውር ገጽታዎቹ ምን ያስገንዝበናል? ጥሩ ጥያቄ ነው። ይህን ያሰላሰልን ለዛሬ እናብቃ።